ልቢውስሚናያዊ ቤተሰብ እንዴት ናችሁ? አባይብ ዛሬ እንግዲህ ረመዳን አስራ አንድ ነው። ማሻ አላህ ቀን በጣም የሮጠነው ረመዳን እያለቀብን ምናል እንግዲህ ጹሞ ከሚጠቀሙ ሰዎች ያድርግን ከሚጨርሱትም አላህ እንዲያደርግን እየተመኘሁኝ ዛሬ እንግዲህ ውሎ ላይ ጀምሬላችሁ ነበረ እና ልጅን ከማፍጠሪያ በኋላ ያለውን ነገር አብረን እናየዋለን። እስኪ ተከታተሉት። ቪዲዮን፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታዩልኝ፣ ስለምታበረታቱኝ ከልብ ከልብ አመሰግናለሁኝ። እንሻላ አሪፍ አሪፍ ነገራቶችንም ለእናንተም የሚጠቅም ለእኔም አንዳንድ ውሎቼንም ሁሉንም ማሳያችሁ ነው የሚሆነው። ሀባይም እዚህ ጋር ተንሸራታች በር ቁም ሳጥን ሰርቶ ነበርና እስማኤል የቀረጸ ለልጁ ሚራ ላይ በጣም እያሳቀችኝ ነበር። በዚህ አጋጣሚ ቀረጽ ያደረግኩላችሁ እንጂ የፈርኒቸር እቃ በዚህ እጅ አልቀርብም። ለማንኛውም ይህን ቁም ሳጥን ከነ ማብሪያሪያው ና ከነ ዋጋው ከፈለጋችሁ ስማይል ፈርኒቸር የሚለው ቻናሉ ላይ ብቅ በሉና እዩት። ይሄ ለጠባብ ቤት የሚሆነ እንግዲህ እንደ ልብ በር አልጋ አላስከፍት ላለ ቤት ምናምን በጣም ቆንጆ ነው። ሙሉ ኤችዲኤፍም ስለሆነ በጣም ለስላሳ ነው ማለት ነው። የፋብሪካው ነው ምዴፍ ማለት ደግሞ ከእስማኤል ጎን ያሉት ገና ቀለም ምናምን የሚቀቡ ናቸው። ይሄ ቀለም ምንም አይቀባም፣ ከለር በየአይነት አማራጭ ያለው እና የምትፈልጉ ልጆች በውስጥ አናግሩ ማለት ነው። እና ባህል እንግዲህ እንደዚህ ፏፏ ያለ እቃ እየሰራ እያቀረበላችሁ ነው ማለት ነው። ዙሮ ወደ ዛሬ ሲሄድ ባያደረጋችሁ ልጅ ልጆች ከልብ በጣም አመሰግናለሁኝ። ማፍጠሪያ በላንና እንጨረስን ልጃችን የህፃን ልጅ በሽታ ግን በነገራችን ላይ በጣም የሚገርመኝ በአንዴ ነው ሙትት የሚያደርጋቸው ማለት ነው። እና እንደዚህ ማፍጠሪያ መብላት አይሉትም፣ በቃ ምን እንደበላ ለራሱ አናቀውም። በጣም ማፍጠሪያ ላይ ደስ ብሎን እየሳቅን እየተጫወትን ነበረ፣ በላው ምና ቡናችንን የምንጠጣው ግን በዚህ አጋጣሚ እና ድንገት ስላመማት በጣም ደንግጠናል እና ምን እንደበላን ሁሉ አናውቀውም። እኔ ደግሞ የሆነ ዩቱብ ላይ ምናምን የምከታተለው ነገር አለና የህጻናት ዶክተር ምናምን ስከታተል ጡትና ወተት ማለት ጡት የናጡት ወይ ደግሞ ምግብ እምቢ እስካላሉ ድረስ ወደ ሐኪም ቤት አታሮጧቸው የሚባለውን ነገር ስለምሰማ በጭራሽ ሐኪም ቤት ይዘናት አንሄድም ብዬው ለስማይ እንደዚህ ማብሪያት አበራርተን አጠገባችን አስተኝተናታል። ቡና ጠጣን። ስማይል ግን በጣም እየተናደደብኝ ነው። ለምን ትኩሳቷ በየጊዜው እየጨመረ ነው። አሁን እንደዚህ ምናምን ቡና በስነ ስርዓት ቀርተን መጠጣት አይታሰብም ነበር። አጠገቧ በጣም ነው የምትረብሻው፣ ግን ዛሬ በቃ ራሷ ላይ ተመልሳለች። ለማንኛውም በዚሁ በሌሊት ልጅቷን ሐኪም ቤት ይዘን ካልሄድን ካልሄድን አለኝ ማለት ነው። እስኪ ይዘን ሂደን ደግሞ የየት በዛው የት እንደምንደርስም አብረን እናያለን። በሽታዋ ደግሞ ምን እንደሆነም የምነግራችሁ ነው የሚሆነው። ሀባይብ በነገራችን ላይ የህፃን ልጅ በሽታ በጣም ወዲያው ሙቶት ወዲያው ደግሞ ብቲክ ነው የሚያደርጋቸው። ውሸታም ነው የሚያስብለውእና በጣም ደንግጠን ነበረ። ተመልካች ስማይልን ስራ እያያችሁ ነው። እኔ ይፈስባችኋል ብዬ ነው እንደነግጠው ቁጭ ከላይ ጄ ላይ ያ ያው ሁሌ ምግብ በልተን ስንጨርሰኛ ቡና መጠጣት ግድ ይለናል ማለት ነው። ለምዱብናል ብናል። በዛ ላይ ደግሞ ቡና ማለት በጣም ሱስ የሚሆን ነገር ነው። እንደዚህ ልምዱ የሌላችሁ ልጆች እንግዲህ ይቅረባችሁ ብዬ ማልመክረም ቡና በጣም ስለምወድ ማለት ነው። ለማንኛውም እኔ ምግብ በልተን ቡና ካልጠጣን የበላን ሁሉ አይመስለንም እና ብዙም ደስተኛ አልነበርንም። ይዘናት እንግዲህ ተነሳን። ስማይለን ሄድ ብሎ ወሬ ሲልብኝ ተከትየው ተነሳን ወደ ኢሻ ሶላት ተሰርሽ ነው። እና ይዘናት ሐኪም ቤት መጣን። እዚህ ስንመጣ አንተን ታገኘባት ማለት ነው። መርፌ ምናምን ወጋባት በቅት ነው ያለችው። ተመልከቱ፣ በቅት ዝልፍልፍ ነው ያለችብን። አንደኛ ነገር ማስተው ያለብን ነገር ቢሆን ይሄን ጣቷን የምጠባው ነገር ለምን ዳዴ ምናምን ስትል በእጇ ብዙ ነገር ስለምትነካ እሱ ነው አሉ እና እስኪ እንዴት መፍትሄውን አላወኩም፣ በምን እንደሚተዋት ማለት ነው። ጣቷን ሁልጊዜ በቃፋ ውስጥ ካላረገች ምናምን አተኛም። ትልቋ ደግሞ ይህን ልምድ የላትም ነበርና ትንሿን ከየት እንዳመጣችሁ አላውቅም። እና በዛው ከሀኪም ቤቱ ጀርባ ምግብ ቤታችን ሄድን። ያው አሁን ስለ መሸ ስራ ምናምን ጨርሰዋል። ከዛ ወጣንና ልጅቷ ስትነቃልን ወደ አረፋ ማዕከል ሄድን። ከሚሴ ላይ አረፋ ማዕከል እንግዲህ ትራስ ልብሶቹ ተመልከቱ እንዴት እንዴት እንደሚያማምር ማለት ነው። በዚህ እህቶቻችን ስለሚሰሩ እነሱንም ዚያራ አድርገን ዘያይረናቸው እንወጣለን ብለን በዚሁ መጅሊስ ቤት ደግሞ ሰው ቀጥር የነበረ አሁን ላይ ማታ ማታ ነው ስራው ማለት ነው ያለው እና በዚህ አጋጣሚ እንደዚህ የሚያማምሩ ሱፍራዎች የሚያማምሩ ትራስ ልብሶችን ከፈለጋችሁ ገብታችሁ ማዘዝ ትችላላችሁ። ሀባይብ እንደዚህ እንግዲህ ለኢድ በጣም ዝግጅት ላይ ነው ህዝቡ ያለው የተዘጋጀን ነው ማለት ነው። አዳዲስ ሱፍራዎች፣ አዳዲስ ራስ ልብሶች በቃ ለመምረጥ እንኳን የሚያስቸግሩ ልብሶች የሚያማምሩ መጥተዋል ማለት ነው። እንደዚህ የኢምቦክሲ ረከቦቶች ቀለል ቀለል ያሉ ማለት ነው። በየጊዜው በነገራችን ላይ እቃዎች እየዘመኑ እየዘመኑ ነው የሚመጡት እና እዛ አረፋ ገብተን ትንሽ ተጫዋወተን እና ወጣም ማለት ነው። በዚህ አጋጣሚ በመሀል ቪዲዮን ሰብስክራይብ አድርጉልኝ አባይብ ቪዲዮን ታዩልኝ ያላችሁ ግን ሰብስክራይብ የሚያይ ሰውና ሰብስክራይብ የሚያደርገኝ ሰው ጭራሽ አይመጣጠንም። ለምንድነው ማታበረታቱኝ ነው? ስጋርግናላክልኝ ብዙዎቻችሁ ለቲክቶክ ለቲክቶክ እና ውዶች ብዙ ነገር እንካፈላለን። እስኪ ከዛ ጻፊ በሲያንተ አህመድ ማቀናበር ቅም እንዴ ያረፋ ማዕከል ምናምን ያስቀምጡልኝ ከዛ ወጣ ናሲር ጨረቃ አስመስለዋታል። ማሻላ ተባረከላ። በዚህ አጋጣሚ ስራውን አቋርጡ መስጅር ለማበጃጀት ወደ አንድ ወር ነው ማለት ነው። ውስጡን በቀለም ብለን ፏፏ አድርጎላቸዋል በሩ ምናምንና፣ ማሻላ ነው ዘንድሮ በቃ እና ተራዊ እንደ ሞላ ነው የሚያልቀው፣ የሴቱም የወንዱም። ይሄ እንግዲህ የታወቀ ኮለፈራሽ ዲን ይባላል። ከሚሴ ላይ ምርጥ ድምጽ ነው ከዚህ የሚወጣው። እስኪ ድምፁንም ጋብዣችኋለሁኝ። እናንተ እስከ መጨረሻው ድረስ ቪዲዮውን ተከታተሉት።